እንግዲህ ተማሪ ቃል ኪዳን አዲሱ ታፈረ ትባላለች። እድሜዋ የአስራ አራት ዓመት ልጅ ናት። በሰከላው ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ ናት። ህዳር አስር ያገዝጋዙ ሰራዊቶች ወደ እነሱ ቤት ይሄዳሉ። ምግብ ቤት አላቸው እና ይህችን ልጅ ምግብ ቤት ሲጠቀሙ እነዚህ ሰራዊቶች ያይዋት ነበረ። ህዳር አስር የተፈጠረው ግን ለጥያቄ እንፈልግሻለን ብለው ከእናቷ ነጥለው ይወስዷታል ወደ ጫካ። ህዝቡ እያየ ነው እንግዲህ ከቤት የወሰዷት። ከዛም ወስደው ወደ ጫካ ከወሰዱ በኋላ በቡድን ደፍረው ይሄ መረጃ እንዳይወጣ በሶስት ጥይት ገለው ዘው ጫካ ጥለዋት እነሱ ወደ ከተማ ተመለሱ ማለት ነው። ይሄ ነው የተፈጠረው ነገር። ህዝቡ በጣም አዝኗል። በጣም በጣም በትልቅ ቁጭት ነው ያለ እና ቀብሯ ዛሬ ህዳር አስራ አንድ ተፈጽሟል ማለት ነው። የተማሪ ቃል ኪዳን ይህ ነው። እንግዲህ እየተሰራው ያለው ስራ ይሄ አሁን ሪፖርት ላይ እንደወጣው ቢቢሲ ዜና ጣቢያ የደረሱትና ምን የተወሰኑትን ነው ለማውጣት የሞከሩ እንጂ እንደዚህ እንደዚህ አይነት ያልወጡ ብዙ ግፎች አሉ። አሁንም እንደቀጠለ ነው። እንደዚህ እየተደረገ ነው። ከቤት ድረስ እያወጡ እንደዚህ ደፍረው እየገደሉ ነው።